የተቀናጀ የግብርና ሴክተር ጥራት ለላቀ ግብርና ልማት በሚል መሪ ቃል የምዕራብ አዘርነት በርበሬ ወረዳ የግብርና ልማት ጽሕፈት ቤት የ2017/18 የመኸር የተቀናጀ ግብርና ንቅናቄ መድረክ እየተካሄደ ይገኛል። መድረኩን የወረዳው ዋና አስተዳዳሪ አቶ ራመቶ ሹክረቶ፣ የወረዳው ዋና የመንግሥት ተጠሪ አቶ ነጅሙዲን ኪያር እየመሩት የሚገኙ ሲሆን የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ መሐመድ ሽፋ የእንኳን ደህና መጣችሁ መልእክት አስተላልፈዋል። አጠቃላይ በግብርናው ዘርፍ የተሰሩ ሥራዎች የተገኙ ውጤቶች እንዲሁም የቀጣይ ዕቅድን አስመልክቶ ዝርዝር መረጃ የያዘ ሰነድ በወረዳው ግብርና ጽሕፈት ቤት ኤክስቴንሽን ዘርፍ ኃላፊ በሆኑት በአቶ ነጅሙ ሰይድ ቀርቦ ውይይት እየተደረገ ይገኛል። የንቅናቄ መድረኩ ዋና ዓላማ በየደረጃው ያለው ፈጻሚና አስፈጻሚ አካላት ብቁ ግንዛቤ እንዲያገኙ በማድረግ የአርሶ አደሩን ምርትና ምርታማነት ማሳደግ መሆኑ ተመላክቷል። ዘገባው የምዕራብ አዘርነት በርበሬ ወረዳ መንግሥት ኮሚኒኬሽን ነው።